ተወዳጁ ሙንሺድ ሙሀመድ ሰኢድ ቤተሰብን በማስመልከት አሁን የደረሱን መረጃዎች አሉ። ቤተሰብን በማስመልከት እጅግ አሳዛኝ ሁኔታ ውስጥ እንዳሉ ጭምርም ነው የወጡት መረጃዎች የደረሱን። ሙንሺድ ሙሀመድ ገና በለጋ እድሜ ህይወቱ ማለፉ የበርካቶች ልብ ሰብሯል። በዛ ላይ ደግሞ ቤተሰቦቹ በጣም አሳዛኝ ሁኔታ ውስጥ እንዳሉ ጭምርም ነው ሙንሺድ ሙሀመድ ልጆች ወይም የአራት ልጆች አባት እንደሆነ ጨመረም ነው የወጡት መረጃዎች የሚያደርሱት። ሙንሺድ ሙሀመድ ሰኢድ የአራት ልጆች አባት እንደሆነ ጨመረም። አራቱ ልጆቹና ባለቤቱ በአሁኑ ሳት ድጋፍ እንደሚያስፈልጋቸው ጨመረም የወጡት መረጃዎችን በማስመልከት ሙንሺድ ሙሀመድ ከዚህ በፊት ኡምራ ጉዞ ላይ 80 ሺ ብር እጁ ላይ እንደነበረ ጭምርም ከሙስሊም ወንድሞቹ አፈላልጎ እንደሄደ ጭምርም ነው የደረሱን መረጃዎች የሚያሳዩት። ሙንሺድ ሙሀመድ ደግና ሩሩ ለሰው ሀሳቢ እንደነበረ ጭምርም ሳይሰስት ለወንድሞቹና ና ለወገኖቹ የቆመ እንደነበረ ጭምርም የወጡት መረጃዎችን በማስመልከትም ነው ሙንሺድ ሙሀመድ ሰኢድ ቤተሰቦች ልጆች በአሁን ሰዓት ድጋፍ እንደሚያስፈልጋቸው ጭምርም ነው የወጡት መረጃዎች የሚያሳዩት እስካሁን ድረስ አብሬያቸው ቆየሁት ሚኪነኝ ከሚኪታ ብርንፎ ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ ሰላም ቆዩልኝ